ፍኖትና ዳግም ከቤት ተባረሩ። ብሩክን አባቷ የኤደን አባት ሄዶ ከአሁን በኋላ አንተ ሞግ ብሩክ፣ ማነው ዳግምና ፍኖት ልጄ አጠገብ ብትደርሱ፣ በተለይ አንተ ግንባርን ብዬ ነው የምደፋቀለው። ከዚህ በኋላ ደግሞ አባትሽ መጥቶ አስፈራራኝ ብለህ ለልጄ እንዳትነግራት ብሎ አስጠንቅቆት ሄደ። ፍኖት እዚህ ጋር እንግዲህ ምንም ያደረገችው ነገር አልነበረም፣ ግን ደግሞ ብሩክ ስላሳዘናት ብቻ የኔም እጅ አለበት ብላ ለሄደን አባት ተናገረች። ግን ምንም አይነት ጥፋት አልነበረባትም። ፍኖት ዳግም ደግሞ እንዴት እንደዚህ ታደርጊያለሽ? ይሄ ይ ሁሉ የሆነው ደግሞ ባንችን ምክንያት ነው። በእኔ ምክንያት? አዎ በአንችን ምክንያት። ለምን? ምክንያቱም ስለማፈቅርሽ አላት። ዳግም ፍኖትን ያፈቅራታል። ከዛም ፍኖት ግራ ተጋባች። ምንም የምትመልስለት መልስ አጣች፣ ተገናገጠች። እሱም እንግዲህ አይኗን ማየት ፈርቶ ወደ ክላሱ ሄዶ ተኛ። ከዛም ከክላሱ ሲወጣ አባቱ ጋራ ተገናኙ ደረጃው ላይ። አንተ እስካሁን እዚህ ነህ እንዴ? እዚህ ቤት እንዳላያቸው አላልኳቸውም? አንተም ሆነ ቻቺ አይናችሁ ማየት አልፈልግም እሺ? አባቢ አለና እታች ወርዶ ፍኖትን ፈልጎ አገኛት። ከዛም ነይ እንውጣ ከዚህ ቤት አባቢ፣ እዚህ ጋር ካየን ሌላ ችግር ይፈጠራል። አይናቸውን ማየት አልፈልግም ብሏል። እና የት እንሄድ፣ የት ነው የምንሄደው? እኔ ከዚህ መሄድ አልፈልግም አለች ፍኖት። ፍኖት መኝ ሌላ ችግር ሳይፈጠር ነይ እንሂድ ከዚህ አላት። ከዛም መንገድ ላይ የሄዱ ያለ ደከማት። እንዴ የት ነው የዛኝ የምትሄደው? ዳግም ስትለው ነይ ብሩክ ጋ ነው ያለን አማራጭ። ብሩክ ጋ ሄደች ትቀመጫለሽ ለጊዜው እስከምናስተካከል ድረስ አላት። ከዛም ብሩክ ጋ ይዟት ሄደ። ብሩክ ሄዳ ቁጭ እንዳለች ትንሽ እንደቆየች የኤደን አባት መጣ። በራን ኳኳ። ከዛም ፍኖትን ሽንት ቤት ውስጥ ደበቃት። እዛም ገባና አንተ እዚህ ውስጥ ልጅ የምትኖረው አንተ እዚህ ወጠጤ ከዚህ ውስጥ እየኖርክ ነው እንዴ? የኔ ልጅ ትምትለው አለ። እንዴ ፋዘር እንዴት መጡ? ማለቴ እንዴት ቤቱ ማናሳዩት አለው። ማንስ የሚያሳየው ደግሞ ይሄን ቤት ሆነና ነው እንዴ? ስማኝ አንተ ካሁን በኋላ ልጅ አጠገብ እደርሳለሁ ምትል አንገትህን ብዬ ነው የምደፋ። እሺ አ ነግሬሃለሁ፣ እንቢ ካልክ ግን አለናሽ ጉጡን ጉሮሮ ላይ ያዘበት። ምንም አልተናገረም፣ ብሩኬ ምንም። ከዛም ይህ አባት ይሄንን ደግሞ ልጄ አንድ ነገር እንዳትሰማ እኔ መጥቼ እንዳስፈራራውክ ግን ከዛሬ ጀምሮ ልጅ አጠገብ እንዳትደርሳለሁ አስጠንቅቆት ሄደ። ከዛም ልጁ ደንግጦ ሶ አልጋው ላይ ቁጭ አለ እና ፍኖት ነው ዶካሽን ትቤት አወጣት። ፍኖት ቁጭ አለች እና ብሩክ፣ አንድ ጥያቄ ልጠይቅህ አለችው። ጠይቅኝ፣ ይቻላል አላት። አሰላሙ አሌይኩም ወራህመቱላ በረካቱ። ደና የተከበራችሁ ቻናል የቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላ። እንግዲህ ፍኖት እዬ ስታሳዝን ማለት ነው። ዳግምና ፍኖት እንግዲህ እንደምን ብላቸው ወይ አንድ ላይ ሆኑ ማለት ነው። ለማንኛውም እንግዲህ ፍኖት አንድ ጥያቄ ልጠይቅህ፣ እንዴ ብሩኬ ስትለው ጠይቅኝ ፍኖት ምንድን ነው ሲል፣ ኤደንን ታፈቅራታለህ አለችው። አለ እንደሰማሁ ታፈቅራታለህ ስትለው፣ እውነቱን ለመናገር ለኤደን ምንም አይነት ስሜት የለኝም። ምን ማለት ነው ብሩክ ስትለው፣ አዎ እኔ ኤደንን አላፈቅራትም። ምክንያቱም እዛ ቤት የገባሁት እኔ ለበቀል እንጂ ኤደንን አንድም ቀን አፍቅሬያት አላውቅም። በቀል አዎ በቀል፣ ለዛው በቀል። ይሄኔ በተለይ አባትዬዋን ነው የምበቀለው አለ ማለት ነው። በስመ አብ፣ አንተ ለዚህ ነው እንደዚህ ያደረከው? አዎ ፍኖት፣ ነገሮች ይስተካከሉ አላትና ጥሏት ወጣ። የት ነው የምትሄደው ታዲያ? ሲላት ስትለው መጣው ቁጭ በይ አንቺ እዚህ አላት። ከዛም ሄደን ጋር ሄደና ፍኖት፣ ከቤት አስባረርሻት አይደለ? ፍኖት ግን ለኛ ነበር የለፋችሁ አንቺ ግን ፍኖት ከቤት እንድትባረር ያደረግሻት። ለጊዜው ግን መሄጃ ስለሌላት ፍኖት እኔ ጋር ትቆያለች። ምን? አዎ ከኔ ጋር የትም አትሄድም፣ እኔ ጋር ትቀመጣለች አላት። ከዛን አይኗን ብልጥጥ አድርጋ ቆመች። ስሚኝ ደግሞ አባትሽ እህ ቤት መጥቶ እኔንም በሽጉጥ አስፈራርቶ ነው የሄደው። አያደርገውም ዳድ። አዎ ደግሞ ለአንቺ እንደነገርኩሽ አባትሽ አያውቅም አለ። እሺ አላት። ከዛ የምታደርገው ጠፋት እና ስትሮ ተደፈው ከሄደችና ስልኳ ልብሷን ቀይራ ወደ ነበሩ ቤት ሄደች። ከዛም ልክ እንደገባች ፍኖትን በጠፊ መታቻት፣ ተፋጠጡ። አንቺ ያሰብሽ ሆነልሻ። እ ከዛ ባበረሽ እዚህ መጣሽ አይደል? ጭራሽ እንዲመጭሽ እዚህ መጣሽ አልቻት። አሁን በፍጥነት ቤት እንድትመለሽ ያልቻት። ምን አለች ፍኖት አው በፍጥነት ቤት እንድትመለሽ ያልቻት። ከዛ ፍኖት እጇን ደግፋ ዝም አለቻት። ፍኖት ወደ ቤት ተመለሰች። ማነች ይህቺ ኤደን? ወደ ቤት ተመለሰችና መንገድ ላይ ቆማ ወንድሟን ጠራችሁ። አቤት አላት። ፍኖት አሁኑኑ ወደ ቤት እንድትመለስ አድርግ፣ አሁኑኑ አለች። ቅድም ለምንድን ነው ከቤት ያስበረርሻት? አሁን ለምንድን ነው እኔ? ከቤት ያባረራት አባቴ ነው እንዳድን ጠይቂውና፣ እሱ እንዳባረራት እሱ ይመልሳት እንጂ እኔ እዚህ ውስጥ እጅን አላስገባም አላቅም አላት። ወይን ይደን አለችና አባቷ ጋር ደወለች። ከዛም አባቷን እቤት ጠራቸው እና መጣ። ከዛ ምን ነው የኔ ልጅ ምን ሆነሻል ሲላት፣ አባቤ ፍኖት በአስቸኳይ ቤት መመለስ አለባት ማለት አላት። ምን ማለት ነው? ቅድም እንደዛ ሆነሽ አሁን ደግሞ ምን አላት። በቃ ሳስበው ፍኖት ፍኖት ጥፋት የለባትም ዳግም ነው እንጂ። ታይ ታይ ታይ ታይ ይሄ ማስተባበል እኔ ጋር አይሰራም። ምን ብለውሽ ነው ደግሞ አላት። አረ ምንም ምንም አባቢ፣ ግን ምን መለስ አለባት። እሺ ትእዛዝሽን አከብራለሁ አላት እና ወደ እነ ፍኖት ቤት መጡ። መጀመሪያ ፍኖት እዚህ ቤት ከሆነች እራሴን እጠፋለሁ፣ ፍኖት የምትባል ሰው እዚህ ቤት ማየት አልፈልግም አልቻባት። ትንሽ ቆይታ ደግሞ ብሩክ ጋ መሆኗን ስታውቅ ብሩክ ጋ መቆየት የለባትም እኔ ጋ ብላ ልታሰቃያትም ሆን ልታረጋት አላውቅም ወደ ቤት እንድትመለስ አደረገቻት። ከዛም የሄድን አባት ሁለቱንም ዳግምንም እኔ ፈለጊያችሁ ወይም አዝኜላችሁ እንዳይመስላችሁ ወደ ቤት የመለስኳችሁ። እችን ልጅቷን ምን አድርጋችኋት እንደው ባላውቅም፣ አንዴ እሳት አንዴ ውሃ ታደርጓታላችሁ። ቆይ ምን አድርጋችኋት ነው? ቆይ ምን አስነካታችኋት ነው ልጅቷን? አረ ምንም ጋሺ፣ ፍኖት እንዳተዋሺ፣ በእውነት እኔ ምንም የማውቀው ነገር የለም ምንም አላደረግናትም ጋሺ፣ አለች ብሎ ተነሱ አሁን ከፊቴ ዝም አሉ። ተነሱ ከፊቴ እኮ ነው የምላችሁ አላቸው። ከዛም ዳግምና ፍኖት ወደዛ ሄዱ። ኤደን፣ እንግዲህ ከዚህ በኋላ እኔ አጠገብሽ አልደርስም፣ አጠገቢ እንዳትደርሺ አላት ብሩክ ኤደንን። ኤደን እንግዲህ ግራ ተጋብታለች። መጀመሪያውኑ አባቢ፣ ብሩክን የሆነ ነገር ካደረግከው እኔን በህይወት አታገኘኝም። ምክንያቱም ፍኖትና ዳግም ናቸው እንጂ ጥፋተኞቹ ብሩክ አይደለም። ስለዚህ ብሩክን የሆነ ነገር እንዳታደርገው አባቢ ነግሬሃለሁ፣ አለችው። አባቷን። አስበራራችሁ። የሀብታም ልጅ እኮ ሞልቃቃ ናቸው። በነገራችን ላይ እኔ አንድ ልጄ ማንም እንዲጫወትባት አልፈልግም። እንዳይን ብሌኔ ነው የማያት። እና ታዲያ ምን ያደርግ እሱ። ይሄ ውሎ የዳግም ስራ ነው፣ ከሴት ጋር እንዲተኛ ያደረገው። ምክንያቱም እኔ ብሩክን ስለማይፈልገው ይሁን ብቻ አላውቅም እንደዛ ለምን እንዳደረገ። ኤደን እንግዲህ ወንድሟን ጥምድ አድርጋ ይዘዋለች፣ እሱም አንገቱን ደፍቶ እንግዲህ ቀና ብሎ እንኳን እህቱን ማየት አልቻለም። እህቴ፣ የባክሽን ይቅርታ አድርጊልን አጥፍቻለሁኝ። ዳግም ውጣ ከዚህ ቤት ብያለሁ። አይንህን ማየት አልፈልግም። አልፎ አደል እንዴ! ውጣ ከዚህ ቤት። እባክሽን እህቴ ለአንድ ጊዜ ብቻ እሺ በይ፣ ይቅርታ አጥፍቻለሁኝ። ግን ነገሮች እንደዚህ ይሆናሉ ብዬ አልነበረም። በቃ ይቅርታ አድርግልኝ ዳግም። ውጣ ብያለው። አሁን ለአባቤ ስልክ ሳልደውል ትወጣለህ አትወጣም። ስትለው እሺ ብሎ ወጣ። እሷ ግን አባቷ ስላሞላቀቃት ብቻ በጣም ጭምልቅ ያላት ኤደን ማለት ነው። እቺ ደግሞ መስኪናት ፍኖት ማለት ዝም ስለምትል ሁሉም ነገር እሷ ላይ ይበረታልና፣ አሁን ደግሞ እንግዲህ ዳግም ደግሞ ያፈቅራታል። ዳግም ፍቅሩን መግለጽ አልነበረብኝም እያለ ራሱን እየወቀሰ ይገኛል። ለምንድን ነው እንደዚህ ያደረግከው? ዳግም ምን ሆነህ ነው? ለምንድን ነው የቸኮልከው? ብሎ እንግዲህ ብቻውን እያወራ ነበረ። ምክንያቱም አሁን አልነበረም ፍቅሪን መግለጽ የነበረብኝ እያለ እንግዲህ እየተጸጸተ ነበረ።